ወንድ ልጅ አፈቀርኩ ብሎ አፈቀርኩ ብሎ እንትን ብሎ ልባችሁን ከወሰደ በኋላ ከዛ እኔ እሱ ይሻላል፣ ለራሱ ይሻላል፣ ሀሳቡንም ጊዜ እሱ ይሻላል

ውክ በጣም የምወዳን ማለት ነው። አንድ የምወደው ልጅ ነበር ማለት ነው። አንድ የወደው ልጅ ዌልካም ጉቺ። አንድ የምወደው ልጅ ነበር። ከዛ በአካል አልተገናኘንም፣ በአካል አልተገናኘን። ከዛ በስልክ ደወልኩኝና ከአስመረጥኩትም ማለት ነው። ሳስመረጠው ያችን እስኪ መረጣትና አሻንጉሊት ሁሌ ነው የምወደው

ይህን ጋይስ ዴቪድ ነው የሰጠኝ። ራቢት ስለምወድ ጢንቸል እኮ አለኝ እራሳቸው እኮ አለኝ ነብሳቸው። አዎ አየሁኝ፣ ቪ እንትን እስክሪን ነው። በጣም ስለምወድ ይህን ሰጠኝ ዴቪድ። ጢንቸል ስለምወድ፣ ኧረ ማለት ነው ያለኝ እንደምቆይ መሰብሰብ አለብን ግን አይሁንያችንእንኳን ግን ወዳት አለ እንኳን ጋይስ፣ በጣም ነው መወዳት። አሁን ግን በባለፈው ይመጣልኝ አሻንጉሊት ማንን እንደሚያከል ብታዩ ትልቅ ሰው ነው የሚመስል አሻንጉሊት ሰቶኝ አያውቅም። ያችን ልብን ነው የሰጠኝ የቷ ወረቀት ያቺ እዚህ ጋ የተሰቀለችው የነበረችው በዚች በፒክ አይነት ልብ ነበረች፣ ልብ ነበረች የታረኩት በአባቴ እ ሽ በዚህች ሆነ በፒንክ ነበረች። እሱ የሰጠኝ በአይላቪዩ በሚል እንደሱ አይነትም አለ። አይላቪዩ ብዬሽ ተረተርኩት። በባለ ትናንትና ነው የተረተርኩት። ለምን? አይ ተውኩት። ለምን እዚህ ጋር ለምን ሊየው? የድሮ የድሮ አን ነበር የእሱ ልብስ ቪዲዮ ሰርቼበት አውቃለሁ። እንዲያውም ነግሬያቸዋለሁ። ባለፈው የሆነ ጥቁር ልብስ ተረጋጋጆ እየጃ ወይ ጁንቴ ወይ ጁንቴ ወይ ጁንቴ የሚጥቁር አዲዳስ የሚል የዛ 2017 ላይ ነው የሰጠኝ። እስካሁን ድረስ አለ። አልቃልኩት ነበር። ልጅ ያየው ነበር፣ ያየዋል። ማየትማ ግን አሁን ግብቷል፣ ወልዷል። ሚስቱር ጉዝ ናት ሚስቷን እርጉዝ ናት መሰለኝ። ወልዳቱን እርጉዝ ናት አይቻታለ ፌስቡክ ላይ እና ኔ እስካሁን ደስ አልጣልኩኝ። 2017 ላይ ነው ሰጠኝ፣ እስካሁን አለ። አይ እንደዛ ከሆነ አልጣልኩኝ። ቦራ አስራ ሁለት አመት ተፈረደበት። ማረበ ኢየሱስ ማረ። አይሆንም፣ በእግዚአብሔር ስም እንዴት ሆኑ? 12 አመት ብሎ ግን ቃሊቲ ይወርዳል የሚባል ሰምቻለሁ። እዛ ከወረዱ አይወጡም። ማበቃ ያኔ ግዴታ ነው። እንትን ጆ ግን አሁን የሚወጣ ይመስለኛል። ጁጋ አይፈታም አንቺ። አመት አያልፈውም። አመት አለፈው እንጂ አሁን ግን የሚፈታ ይመስለኛል። በስመ አብ ወፍሩ ምናምን ወፍሯል አይተሽዋል? አዎ። እኔ በቅርብ አልሄድኩም። በባለፈው ሄዳለሁ ብዬ ነበር ያ ነገር ባይገጥምኝ በቅርብ አልሄድኩም። ግን ወይ ቢፈታ በዚያ ፊ አረ በፈቱት በፈቱት አውቃለሁ የእውነት በፈቱት በእግዚአብሔር። አስታውሻለሽ? መጀመሪያ እኔ ልክ ገና ወደፊት መጥቼ ቲክቶክ እንትን እንዳልኩኝ ከእናንተ ጋር ሲያስታውቀኝ የነበረው ጆ እኮ ነበረ፣ ጌም ሲያጫውተኝ ያን ቀን የመጀመሪያ። ስታምሪ ባርቢ እንትን መስያለሽ፣ ፒንክ ነገር ለብሼ ፒንክ ነገር ለብሰሽ አለ። ቪዲዮ እኮ አለ፣ አስቀምጫው አለ የመጀመሪያ ያለ ከጣላን እንጂ እናሱ ደግሞ ባሌ ሚስት የተባብለን እኮ ብሎ በዛው ስር ቤት ገባ። በቃ ሳትታረቅ አይ መልክት ግን አሁን ወይ ቢወጣ እንደው እግዚአብሔር በረዳው፣ አልበው ወጣ። ቲክቶክ ወጣ። ቲክቶክ ንካውታው ነበር በጣም ክርስቶስ ነው። አንዴ ቀጠሮ ጌም የሚጫወት እና ከዛም ቦታው ላይ ይመለስ ነበር። እኔ ሁለተው ነው የማረፋሰው ነው። እስማ ቲክቶክ እኮ ግን አሁን ጋይስ ቢመለስ እንደ ድሮ ይሆናል ራሱ ይሆናል አንቺ አለሽ። አሁን ለምሳሌ አትተይውም፣ እኔ እርግጠኛ ነኝ በአንቺ ሀንድረድ ፐርሰንት። ማን ቲክቶክ ነው እሱ፣ አረ እሱን አትተይውም ማለት ነው። ሰው አለው እዚህ ምጫውት ምናምን እንጂ ምንም አይሆንም። እንደውም ተናገርበት፣ ሰው ለየበት። እርግጠኛ ነኝ ሰው ለይቶበታል። አንዳንድ ሰው አለ። አዎ አዎ ይለይበታል። በስመ አብ ግን በነገራችን ላይ እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ ጆ ጆ የሚሉ ሄደው እንደማይጠይቁት ታገል፣ የእውነት ክርስቶስን በጣም ብዙዎቹን የምታዘባቸው አሉ። እኔ በጣም ውስጥ ማውቃቸው ማለት ነው፣ በጣም ያወራሉ፣ እዚ ጋር ጆዬ ጆዬ ይላሉ፣ ግን ሄደው አያዩት። እማትገምችው ሰው ነው በየሳምንቱ እየሄደ የሚጠይቀው በጣም ያሳዝናል። ጆዬ ጆዬ እላለሁ፣ ግን በቁጥር ነው የሄድኩት እኔ እራሱ ኦ፣ ማለቴ አሁን እኮ አንቺ ያለሽው ዱባይ ነሽ አይደለም እም እነሱ እዛ ያሉት ደሞ ብትናገሩ ለዛውም፣ ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው። ምንድን ነው ካርድ ያስፈልግሻል። እንትን ነው እንትን እኮ ነው አይዲ እኮ ነው ይሄ ፋይዳ ካርድ እኮ ነው። ፋይዳ ፋይዳ ነው ፋይዳ ደግሞ፣ ዛሬ ተመዝግበሽ ሦስት ቀን አራት ቀን እኮ ነው የሚመጣው። እኔ ራሱ ፋይዳ አውጥቻለሁ። ማንም ሰው አለው። ኦኬ፣ ይከብዳል ለመግባት ብቻ ሳይሆን ፋይዳ ግዴታ ነው። ኢትዮጵያ ላይ አሁን ፋይዳ ማለት ልክ እንደ ናሽናል አይዲ ኦኬ። ነ ያለ እንትን አላውቅም። ኮሚ ምን እያለ ነው? አይ፣ ግን ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ክርስቶስን ወይ

ብዙኪ የኔ ፍቅር ዛሬ ከእንትናም ጋር አገናኘውሽም፣ ከአሌክስ ጋር እስቲ ማሬ አየሽው፣ አዲሱን ስራ አየሽው? የቱን እንደዚህ እኮ ጀምራለሁ። ሩቱን ትንምት ስልክ ነበር ቅድም አይቼ እኔ። በነገራችን ላይ ማሬ ላይፍ ካልገባው ላይቭ፣ አንቺ ካለሽ ቤትሽ እንደሞን ታቀልሽ በጣም ታስቀኛለሽ። ጭራሽ እሷም በልታ ጭራሽ እኛም ጊፍት ዘጠና አለ እሷ እየበላችም ጊፍት ወስዳለ። ጋይስ ማርያምን አንድ አንድ ማለት ጭራሽ ጊፍታችንን ወስዳለ፣ ብርቱካኗንም በልታ ነገ በላለሁ። ቀላይ ያችን ማለቅ አለባት። እቺ ፍሩት አላለቀችም። እንትኑን ተውሽ። እንደ ወረቀት እጣፋ አልኩም አልተኩም። በዛብኛ ነገሮች ወዲህ ወዲህ አልኩኝ። እሱም እጀምራለሁ ግን እጣፋን ተው። በጊዜ ከገባሁ እኮ እጣፋን ተው እንጫወታለን። በጊዜ ካልገባው ነው አላጫወቱም። ደግሞ እንዲህ አድርጊ ማሪ ዩቱብሽን እና አሉ ላይቭን ኮንታክት ማድረግ ትችልሽ አሉ። አንድ ላይ ቆይ አረጋለሁ እኔ እኮ ዩቱብ ብዙም ስላልገፋውበት ነው። ቆይ አረጋለሁ አሉ። ግን አጣሪ ሲኔ አላወኩበትም። ሰው ግን ያደርጋል አሉ ብዙ ሰው እንደዛ አድርግና፣ ዩቱብ እየረገጠች ነው የምትሉኝ ማለት ነው። ባይረግጠኝ ኖሮ እኔ እረግጠው ነበር። መርገጡ ደስ ይላል። እንኳን ረገጠኝ።

እቺ ቤታ ነበረች የናፈቀችን፣ ጎበስጅባችን ይላሉ ኮመንት ላይ ሂጅበት። ሞቅ ሞቅ፣ ፈዘሻል። ሞቅ ቤታ ነው ይላሉ።

እኔ ሼፓም ሴት ተገልብጣ ያለች ማለት ነው። ቦርጫው እኮ እምብርቷን አልፎታል። አባቴም እንዴት ደሜ እንደፈላ ብታይ! ደግሞ አንድ ሺህ ሰው ላይክ አድርጎላታል። አንድ ሺህ ሰው በቃሉ አይስማማል ማለት ነው። ተቃጥዬ ደለጥኩባቸው ኮመንቱ። እኔ ምን እንደማረ ታውቂያለሽ? ኮመንታቸውን ስደልት ማለት ነው። ኮመንቴ እንደምንጣጣፍ ያለሽ ነው። ድጋሚ ጽባንዶ ሲያጥ ማለት ነው

ገባሽ እገልጠዋለ ማለት ነው። ከዛ የሰዎች መልሱላቸው የለ፣ በኮመንት ስር እነሱ ጋር ሲደርስ ሊከፍቱት ሲሉ ጽሑፉ አለ። ገባሽ ሊከፍቱት ሲሉ ግን አይከፍትም፣ የለም፣ ይጠፋል ማለት ነው። ስለማትች ዘቤ ስለማክ ከዛ ኮመንቴን ታረጋችሁ ነው። ድጋሚ የስንም ድል ታረገባቸው አለ። አሁን እቺ ማለት ነው። ስሚ፣ አሁን እቺ ማለት ነው፣ ሰርጀሪ ቢቀንሳሻል ብለኛለች አይደለ?

ደርቀሻል በቃደት ብለሻል፣ ቢሉሻል። ኧረ ቲክቶክ እኮ ስማሙ መንፈስ ቅዱስ አንቺማ፣ መአት ኮመንት ለመቼስ የሚኖርሽ ወይ ወይ። በተለይ የጨፈርኩ ቪዲዮ ላይ እኮ በገቢ ነው የምትይው። ለነገሩ ለነገሩ እኔ አንደኛ ረዥም ኮመንት ማንበብም ስለማልችል አልሰማም። አንዳንድ ሰው ኮመንቱን እያነበበ ቮይስ ይልኩልኛል በዋትስአፕ ያኔ ብቻ ነው እንጂ የምናደደው። እስቲ የቱ ነው ስክሪንሹ ታርገ መስመር አው መስመር አርገሽበት እስቲ ላኪ። ላሉ መስመር አርገው ሲልኩ ገባና ድልት ታረጋባት አለ። እኔ እንደዛ ጭራሽ አሰባቸው ግን፣ እኔ አሁን ምን አረጋለሁ መሰለኝ፣ እስከ ግማሽ አነበዋለሁ አነብ አነብ ብለውኝ ከዛ ደሞ ይልሽ አሁን ደሞ ምን ጀመርኩኝ። ቤት አንድ ኮፍ የመሰሽ ኮመንት ትስጭኛለህ፣ ምናምን ይናደዱብኛል። ለእኔ ልጆች ምን ማረግ ጀመርከዋል? አንዱ ይሁን ይሳደቡ፣ ይለ እቺ ሰርጀሪ ምን ትመስላለች ሲል አንዷ ቅብል ልበር ከአንቺ ትሻላለች፣ ቆለጥ ራስ ብሎ አንዱ ይጽፍላታል አይደል። ከዛ እኔ ለልጁ ማለት ነው እሷን አልመልስላትም፣ ለልጁ ልብ እሰጠዋለሁ። ፋሲካ ገባች ከስርሪ በላይ ማለት ነው፣ ለልጁ ልብ እሰጠዋለሁ። ያ ሰው ያየዋል፣ ለመቼስ ማለት ነው

ሰለሰሽን በቃሽ፣ ኮመንት ላይ አስጠላሽኝ እንዴ? ያስጠላ ሰው ቆንያው፣ ለምሳሌ ያስጠላኝ ሰው ማለት ፋሲካ አስጠላሽኝ ብዬሽ እስክ ጽፍር እራሱ ጊዜ የለኝም ብሎ ይ አስብሎ ትክክል አንፎሎ አደርጋለሁ ነው መንጥቄ ነው በቃ አስጠላሽኝ ብሎ መጻፍ ማለት እኮ መጻፍ አይጠበቅባችሁም፣ እኮ ለምን የምጽፉበት እንግዲህ ብሎክ ማድረግ ይችላል፣ አለማየት አንዳንድ ግን አንዳንድ ሰው እንዲኑ። ጋስቶፕ ላይ ያሉትን ፎሎ አርጋቸው አመስግኑልኝ። አንዳንድ ሰው እንደዚህ ነው። ኧረ በስመ አብ። እኔ ግን በብዛት የሚሉኝ ምነው በመቁረቢያ በመቆረብ ሲሉ ሰዓት፣ ወይኔ እድሜ ሲገምቱ ቀጥል፣ ደብቅ፣ ቀጥል እኔንም ይሉኛል። ማዘር ተረጋጉ እንዳይሰበሩ፣ አረ ሰርጀሪ እንዳይፈጠሩኛል፣ አረ ተፈታ ይላሉ። ሰዎች አሁን ሪከርደሮች ከዛ ያነሱና ይፖስቱ። እነሱ ነው እኮ የሚጽፉት ማንም ላይ ቤት እንዳይቀደሉ ነው የሚጽፉት እንደ ዝም አትበይ፣ ዝም ስላቸው ይበስባቸዋል። ኖ ኖ ኖ ኖ ላይክ በጣም ዝም አትበያቸው፣ አጠጫቸው ግን የእኔን ኮመንት ገፍተሽ ካያሽው ፍርስን እኔ አንዷ ምን አለችኝ፣ እኔ በቃ አንቺ ቪዲዮ ፖስተሽ ኮመንትሽ ውስጥ ገብቼ ስ ስቅ ነው የምውለው አለች። ምን ነው የሚሉት? እየሰደቡሽ በጣም ያስቃል ትላለች።

አንድ አበባ ስትሉ ስታዛዝኑ ትለኛለች። አንቺ እድሉን ብታገኚ ትይ ነበረ ትይ አለ።